የተለያዩ የጣት ቀለበቶችን ይዤላችሁ በድጋሚ ብቅ ብያለሁ። አሰላሙ አለይኩም ወረሕመቱላ ወበረከቱ። ሰላም ውድ ቤተሰቦቼ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እዚህ ጋ የተለያዩ ዲዛይኖች የጣት ቀለበቶች አሉ እንደምትመለከቱት ማለት ነው። እና ውዶችዬ ከነዚህ ውስጥ አንዷን ለእናንተ ለማሳየት አውጥቼ ያው ግራማ ሁለት ግራም ነጥብ ሰባት ነው ማለት ነው። እንግዲህ የጣት ቀለበቶች ሁለት ሶስት አራቱ በጣም አራቱ ተለቅ ይላል። ሁለቷ ሁለት ከግማሿ ቆንጆና ቅልጥፍ ያለ ነው ማለት ነው። ሶስቱ ማሪፍ ነው። እንግዲህ እዚህ ጋር እንደምታዩት እየደረደርኩ ነው። የሰው ወርቅ ያው የሰው ወርቅ አያደምቅ ቢሆንም ለእናንተ ለማሳየት ነው። የተለያዩ ዲዛይኖች አሉ። በድቡልቡሉ እንደ ሀገራችንም ከፈለጋችሁ ማለት ነው ሀገራችን አብዛኛው ድቡልቡል ነው። የጣት ቀለበቱ ወይም ደግሞ ፈርጥ ያለው ነውና ሳይዝ አለው እንግዲህ ሳይዙ፣ አሁን የእኔ አስራ አምስት ነው ሳይዙ ማለት ነው። ጣቶቹ ወፈር ወፈር ያሉ ስለሆኑ 15 ነው። እናንተ እንግዲህ ምን ያክል ነው የሚለውን እራሳችሁ ታውቃላችሁ። እንደምትመለከቱት ይቺ 2 ግራም ነጥብ ሰባት ናት ሁለት ግራም ነጥብ ሰባቷ አንድ ሺህ አራት መቶ ሪያል ነው ማለት ነው። ከነ ምናምኗ ሁሉንም ያጠቃለለ ዋጋዋ ይሄ ነው ማለት ነው ውዶች ዬ የተለያዩ ዲዛይኖች አሉ እንግዲህ። ባለፈርጥም የፈለጋችሁ ፍሱስ ያለበት ማለት ነው እሱም አለ፣ ተደራራቢው፣ እንዲሁም ደግሞ ለብቻ ማለት ነው ውዶች ዬ። እንደምትመለከቱት እዚህ ጋ የብርም አለ። ይህ ወንዶች ከፈለጋችሁ አለ። እሱንም ደግሞ እንሻላ በቀጣይ ያሳያችኋለሁ የወንዶቹን ዛሬ ግን የኛን የሴቶቹን ነው ይዤ የመጣሁት ማለት ነው እንግዲህ እንደምትመለከቱት ነው የዝች የሁለት ግራም ነጥብ ሰባቷን እንደነገርኳችሁ ነው ነጭ ወርቅም አለ ነጭ ቀለበት ማለት ነው የወንዶቹን የሚመስል ብዙ ጊዜ ወንዶች ናቸው የሚያደርጉት ግን የሴትም አለ ከፈለጋችሁ